በአክብሮት ነው የምንጋብዘው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። ከሀገር ውስጥ የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃን ወደ እናንተ እናደረሳለን። ትናንትና ዝግጅታቸውን ጀምረዋል፣ በስፋት የምናነሳው ጉዳይ ይሆናል። ከዛ በተጨማሪ ግን ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናመራና የዩሮፓ ሊግና የዩኤፋ ኮንፈረንስ ሊግ ጨዋታዎች ትናንትና ተደርገዋል። ትልልቆቹን የአውሮፓ ክለቦች የተመለከቱም እጅግ በርከት ያሉ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን የምናነሳ ነው የሚሆነው ፍቃድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝ እንትቆየም በአክብሮት ነው የምጋብዘው። ዋሊያዎቹ ዝግጅታቸውን ጀምረዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በቀጣይ ላሉባቸው የዓለም ዋንጫ ማጣሪያ ጨዋታዎች ዝግጅታቸውን ጀምረዋል። ዋሊያዎቹ በትላንትና ዕለት በአዲስ አበባ ስቴዲየም ከ10 ሰዓት እስከ 11 ሰዓት ከ30 ልምምዳቸውን መስራታቸው ነው የተገለጸው። በትላንትናው የመጀመሪያ ልምምድ ወቅትም አቡበከር ናሰር በስተቀር ጥሪ የቀረበላቸው ሁሉም ተጫዋቾች መካፈል መቻላቸውም ተነግሯል። ብሔራዊ ቡድኑ አርብ መጋቢት 12 ቀን 2017 ዓ ም ሞሮኮ ካሳብላንካ ላይ ስታደ ላርቢ ዛውሊ ስቴዲየም ከግብፅ እንዲሁም ደግሞ ከጂቡቲ ጋርም የዓለም ዋንጫ ማጣሪያ ጨዋታቸውን ያደርጋሉ። አቡበከር ናሰርም ብሔራዊ ቡድኑን እንደሚቀላቀል ነው የተረጋገጠው። ሀገር ቤት መግባቱ ተነግሯል። ሰሞኑን በሚኖሩ የልምምድ መርሃ ግብሮች ላይ እንደሚሳተፉም ጭምር የሚወጡ አንዳንድ ዘገባዎች ያሳያሉ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። የዩሮፓ ሊግ ጨዋታዎች ትናንትና ምሽት ቀጥለው ተደርገዋል። ትናንትና እንግዲህ የመልስ ጨዋታዎች ነው፣ የጥሎ ማለፍ የመልስ ጨዋታዎች ናቸው ትናንትና የተደረጉት በዩሮፓ ሊጎ። ትናንትና እንግዲህ አትሌቲክ ቤልባኦ ከሮማ ጋር ጨዋታውን አድርጎ አትሌቲክ ቢልባው 3 ለአንድ በሆነ ውጤት ትላንትና ማሸነፍ ችሏል። የአትሌቲክ ቢልባውን የማሸነፊያ ግቦች ኒኮ ዊሊያምስ ሁለት ጎሎችን ማስቆጠር ችሏል። እንዲሁም ደግሞ በርቺቼ ቀዲሁን አንድ ጎል ሲያስቆጠር ለሮማ ሊያንድሮ ፓሬዴስ ነው ብቸኛውን ጎል ከመረብ ጋር ማሳረፍ የቻለው። ይህንን ተከትሎ አትሌቲኮ ማድሪ አትሌቲክ ቢልባው ሮማን በድምር ውጤት 4 ለ3 በማሸነፍም ሩብ ፍጻሜውን የተቀላቀለ ቡድን ሆኗል። በሌላ ጨዋታ ላዚዮ ቪክቶሪያ ፕሌዘንን በድምር ውጤት ሶስት ለሁለት በማሸነፍ ሩብ ፍጻሜውን መድረስ የቻለም ቡድን ሆኗል። አይንትራክ ፍራንክፈርት በበኩሉ አያክስ አምስተርዳምን በድምር ውጤት ስድስት ለሁለት አሸንፎ ወደ ዩሮፓ ሊግ ሩብ ፍጻሜ ማለፋቸውም እንዲሁም የተረጋገጠ ጉዳይ ነው። ዩናይትድ ሩብ ፍጻሜውን ተቀላቅሏል። ትላንትና በተደረገው ጨዋታ በዩሮፓ ሊግ ሌላኛው የጥሎ ማለፍ የመልስ ጨዋታ ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር ጨዋታቸውን ያደርገው ዩናይትዶች አራት ለአንድ በሆነ ሰፊ ውጤት ማሸነፍ ችለዋል። ለማንቸስተር ዩናይትድ እንግዲህ ማሸነፊያ ግቦቹን ያስቆጠረው ብሩኖ ፈርናንዴስ ሶስት ግቦችን ማስቆጠር ችሏል። እንዲሁ ደግሞ ዲየጎ ዳሎ ከመረብ ጋር ጎል ማስቆጠር የቻለም ተጫዋች ነው። ለሪያል ሶሴዳድ ኦሪያ ዘባል ነው ጎሉን ማስቆጠር የቻለው። ብሩኖ እንግዲህ የፍጹም ቅጣት ምቶችን ማስቆጠር ችሏል በጨዋታው ላይ ማንቸስተር ዩናይትድ ሪያል ሶሴዳድን በድምር ውጤት አምስት ለሁለት በማሸነፍም ሩብ ፍጻሜውን መቀላቀል የቻለም ተጫዋች ነው። ብሩኖ ፈርናንዴስ አስር የፍጹም ቅጣት ምቶችን ማስቆጠር የቻለም በዩሮፓ ሊግ ታሪክ በርካታ የፍጹም ቅጣት ምቶችን ያስቆጠረ ተጫዋች አድርጎታል። ብሩኖ አስር የፍጹም ቅጣት ምቶችን በዩሮፓ ሊግ በማስቆጠር በእንቅስቃሴያችን ደስተኞች ነን ብሏል፣ ብሩኖ ከጨዋታው በኋላ ሲናገር የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች የሆነው ብሩኖ ፈርናንዴስ ቡድናቸው ባሳየው እንቅስቃሴም ደስተኛ መሆኑን የገለጸው በጨዋታው ሀትሪክ የሰራው ብሩኖ ባሳየው እንቅስቃሴና ባስመዘገበው ድልም በጣም ደስተኞች ነን ሲልም ተደምጧል። አክለው ማንቸስተር ዩናይትድ አሸናፊነት ነው፣ ሁልጊዜም ማሸነፍ አለብን በማለትም ጭምር እንዲሁ ይናገራል። ማንቸስተር ዩናይትድ በዘንዶ የውድድር ዓመት ከኢሮፓ ሊግና ከቻምፒየንስ ሊግ ክለቦችም ምንም ጨዋታ ያልተሸነፈው ብቸኛው ክለብ ነው። ትናንትናም እንግዲህ ጨዋታውን ማሸነፍ ችሏል። ወደ ቀጣዩ ዙርም ማለፉን ያረጋገጠበትን ውጤት ነው ማስመዝገብ የቻለው ሩበን አሞሪ ይናገራሉ። ቀይ ካርድ ባይሰጥም እናሸንፋለን ሲሉን የተናገሩት የማንቸስተር ዩናይትድ ዋና አሰልጣኝ ሩበን ቡድናቸው በትላንትና ምሽቱ ጨዋታ ጥሩ አቋም ማሳየቱን ከጨዋታው በኋላ እንዲሁ ይናገራሉ። በጨዋታው ቡድኑ ጥሩ ስራን ሰርቷል ሲሉ ያደነቁት አሰልጣኝ ሩበን አሞሪም በዚህ ውድድር ላይ የበላይ መሆን እንችላለን በማለትም ይናገራሉ። አክለውም እንግዲህ ቀይ ካርድ ባይሰጥባቸውም ጨዋታውን እናሸንፋለን ሲሉ ተደምጠዋል። አሰልጣኝ አክሎም በጨዋታው ለወደፊቱ ጥሩ ነገሮችን መመልከታቸውን ገልጸው አሁን ላይ ያሉብንን ችግሮች በዛው ልክም ተረድተናል ሲሉም ነው ከትናንትናው ጨዋታ በኋላ የተናገሩት በጨዋታው ላይ ከተፈጠሩት አንዳንድ ክስተቶች መካከል አንደኛው የፓትሪክ ዶርጉ ጉዳይ ነው። ፓትሪክ ዶርጉ ለዳኛው እውነቱን በመናገሩ ኮርቼበታለሁ ነው ያለው ሩበን አሞሪም። ማንቸስተር ዩናይትድ ሪያል ሶሴዳድን ባሸነፈበት ጨዋታ ፓትሪክ ዶርጉ ላይ ጥፋት ተሰርቷል በሚል ዳኛው ሶስተኛ ፍጹም ቅጣት መት ለመስጠት አስቁመው ነበር። ይሁን እንጂ የማንቸስተር ዩናይትዱ ተጫዋች የሆነው ፓትሪክ ዶርጉ ሶስተኛ ፍጹም ቅጣት መት እንደማያሰጥ ወይም ደግሞ ጥፋት እንዳልተሰራበት ነው ለዳኛው የነገራቸው። አሰልጣኝ ሩበን አሞሪም ስለ ሁነቱ ተጠይቀው ሲናገሩ በፓትሪክ ዶርጎ ኮርቻ ያለው ትክክለኛ ነገር ነው ያደረገው ሲሉም ተናግረዋል። ቀጥሎም በሰዓቱ ጨዋታው 0 ለ0 ቢሆን ተመሳሳይ ምላሽ ይኖረኛል ወይ የሚለውን ግን አላውቅም ነው፣ ዛሬ ጥሩ እንቅስቃሴን አድርጓል ሲሉም ጭምር ነው እንዲሁ የተናገሩት። አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝ በሁሉም ውድድሮች ባለፉት ስድስት ጨዋታዎች ስድስት ግቦችን ከማስቆጠሩም በላይ ለማንቸስተር ዩናይትድ ሁለተኛ ሃትሪኩንም መስራት የቻለበትን አጋጣሚ ተመልክተናል ትናንትና። በዚህም ብሩኖ እንግዲህ ማርከስ ራሽፎርድ በ2020 ካስቆጠረው ሃትሪክ በኋላ በአውሮፓ ውድድር ላይ ሃትሪክ የሰራ የመጀመሪያው የማንቸስተር ዩናይትድ ተጫዋች ሲሆን፣ በተመሳሳይ በዩሮፓ ሊጉ ደግሞ ዝላታን በ2016 ከሰራው ሃትሪክ በኋላ ብሩኖ ለማንቸስተር ዩናይትድ በዩሮፓ ሊግ ሃትሪክ የሰራ የመጀመሪያው ተጫዋችም እንዲሁ አድርጎታል። ሩበና አሞሪም ትናንትና ከአነሱት ነጥብ መካከል ደግሞ ከአሊሃንድሮ ጋር ናቾ ጋርም የተነሳን ሀሳብ አንስተዋል። ከቀይ መስመር ብዙ ጥሩ ነገሮችን አሳይቶኛል ምናልባትም ከግራው በኩል የተሻለ ሊሆን ይችላለም ሲል እንዲሁ ይናገራል። አሁንም ቡድኑን ገና በማወቅ ላይ እንገኛለን ሲል ነው አሰልጣኝ ሩበን አሞሪም ትላንትና ሀሳቡን የሰጠው። ማንቸስተርነትር ለጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ያስመዘገበው። በቀጣይ ደግሞ ከኦሎምፒክ ሊዮን ጋር ጨዋታውን የሚያደርግ ነው የሚሆነው ቶትንሃም በበኩሉ ትናንትና ከኤዜድ አልካማር ጋር ያደረገውን ጨዋታ 3 ለ1 በሆነ ውጤት በማሸነፍ ሩብ ፍጻሜውን ተቀላቅለዋል። በአውሮፓ ኮንፈረንስ ሊግ የጥሎ ማለፍ የመልስ ጨዋታ ያደረገው እንግዲህ ቸልሲ በበኩሉ ደግሞ በሆል ግብ እንግዲህ ኮፐንሃገንን አንድ ለ0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሰሜዎቹ ጨዋታውን በድምር ውጤት 3 ለ1 አሸነፈው ነው ወደ ቀጣዩ ዙር ማለፋቸውን እንዲሁ ያረጋገጡበትን ውጤት ማስመዝገብ እየቻሉት በኮንፈረንስ ሊጉ አሁንም ቸልሲ ዘንድሮ ትልቅ ነገርን ያሳያል ተብሎ ይጠበቃል። ቶትናም ሆትስፐርስ ኤዜድ አልካመርን 3 ለ1 ሲያሸንፍ ግን ኦዳበርት፣ ጄምስ ማዲሰን ናቸው ሁለቱ ናቸው ግቦቹን ያስቆጠሩት። ኦዳበርት ትናንትና ሁለት ግቦችን ማስቆጠር የቻለ ተጫዋች ነው። በዚህም ቶትናም ሆትስፐርስ 3 ለ1 በሆነ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። ሌላኛው በኮንፈረንስ ሊግ የተደረገው መርሃ ግበር ደግሞ ቪክቶሪያ ጉማሬሽና ሪያል ቤቲስ ያደረጉት ጨዋታ ነው። በዚህ ጨዋታ ላይ ሪያል ቤቲስ አራት ለዜሮ በሆነ ውጤት ማሸነፍ ችሏል። በአጠቃላይ በድምር ስድስት ለሁለት አሸንፎ ወደ ቀጣዩ ዙር አልፏል። በካምቡ አንቶኒ እና ኢስኮ ናቸው ግቦቹን ያስቆጠሩት በካምቡ ሁለት ጎሎችን አስቆጥሯል። እንዲሁ አንቶኒ አንድ ጎል አስቆጥሮ አንድ አሲስት አድርጓል። ለኢስኮም ተመሳሳይ ነገርና ያደረገው አንድ ጎል አስቆጥሮ አንድ አሲስት ማድረግ የቻለበትን አጋጣሚ በትናንትናው የኮንፈረንስ ሊግ ጨዋታዎች የተመለከትናቸው ናቸው ሁነቶች ናቸው። አላማችንን ለማሳካት እንፋለማለን ያለው የቼልሲው ኤንዞ ማሬስካ ነው። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ለኮንፈረንስ ሊግ ሩብ ፍጻሜ መብቃቱ እንደሚገባው ይገልጻል። ሩብ ፍጻሜውን መቀላቀላችን በጣም አስፈላጊ ነው። አሁን ሙሉ ትኩረታችን ቀጣዩ ዙር ላይ ነው ሲሉ አሰልጣኝ ኤንዞ ማሬስካ ተናግረዋል። ደጋፊዎች ዋንጫ ቢመኙ የተለመደ ነው። ምክንያቱም ክለቡ ከዚህ በፊት ሁልጊዜም ዋንጫዎችን ያሸንፋል። አላማችንን ለማሳካት ያለንን ሁሉ እንሰጣለን ሲልም ነው ኤንዞ ማሬስካ የተደመጠው። ቼልሲ በሩብ ፍጻሜው ከፖላንዱ ክለብ ሊጋ ዋርሶ ጋር የሚጫወትም ይሆናል። ማንቸስተር ዩናይትድ ከኦሎምፒክ ሊዮን፣ ቶትንሃም ከአይንትራክ ፍራንክፈርት፣ ቸልሲ ደግሞ ከሊጋ ዋርሶ ጋር ነው በቀጣይ ዙር ጨዋታቸውን እንደሚያደርጉ በሩብ ፍጻሜው ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር የሚያሳየው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳም። ዶሚኒክ ሶቦዝላይ ስለ አምናው የቨርጅል ቫንዳይክ የማሸነፊያ ግብ በካራባው ካፕ ፍጻሜ ጨዋታ ላይ ይናገራል። እኔና ዳርዊን ኑኔስ እንዲህ አለን። አሁን እሱ ካስቆጠረ እየሮጠን ወደ ሜዳ እንገባለን ተባባለን። ሙሉ በሙሉ ስለ ጉዳታችን ረስተ ነው ነበር ነገር ግን እኛ በጣም ደስተኞች ነበርን ሲል ነው አምና እንግዲህ በፍጻሜው ጨዋታ ላይ ቨርጅል ቫንዳይክ ስላስቆጠረ ጎል የሚያስታውሰው አርኔስ ሎት ይናገራሉ። አሌክዛንደር ኢሳክ ለኒውካስል ዩናይትድ አስፈላጊ ከሚባሉት ተጫዋቾች አንደኛው ነው። እሱ በጣም አስጊ ተጫዋች ነው። እሱ ድንቅ የሆነ ፍጥነት አለው። ለምሳሌ የፓሪሰን ጀርሜን አጥቂዎች ማክሰኞ ዕለት እንዳሳዩት አይነት የፍጥነት ባህሪ ያለው ተጫዋች ነው ሲሉ ስለ አሌክዛንደር ኢሳቅ ተናግረዋል አሰልጣኝ አርኔስ ሎት። በዚህ ሰዓት በሊቨርፑል ቤት ውስጥ ከፍተኛ ደሞዝ እያገኙ የሚገኙ ተጫዋቾች እድሜያቸው መካከለኛ ና እግር ኳስ ላይ ጥሩ ደረጃ ላይ ያሉ ተጫዋቾች ብቻ ናቸው ሲል ክሪስ ደግሞ መረጃውን አጋርቷል። በን ጃኮብስ ስለ ቨርጅል ቫንዳይክ ይናገራል። በመጀመሪያ ልናውቅ የሚገባው ነገር ቨርጅል ቫንዳይክ ለሊቨርፑል ቅድሚያ የሚሰጠው ጉዳይ ነው። ከሌሎች ክለቦች ጋር እየተደራደረ አይደለም። ይህም ሮቤርቶ ፌርሜኖ በ2023 ክረምት አንፊልድን ሲለቅ ያደረገው ተመሳሳይ አካሄድ ነው ሲልም ይናገራል። የሳዑዲው ክለብ አልኪላል የሊቨርፑሉን የመሃል ተከላካይ ቨርጀል ቫንዳይክን ማስፈረም እንደሚፈልጉ ግን ይታወቃል። በአመት 20 ሚሊዮን ዩሮ የሚያስገኝለትን ኮንትራትም ለዚህ ተጫዋች እንዳቀረቡለት ነው ለኬፕ እየዘገበ የሚገኘውና ምናልባት ተጫዋቹ ሊቨርፑልን የሚለቅ ከሆነ ና ወደ አውሮፓ ሌሎች ክለቦች የማያመራ ከሆነ ወደ ሳዑዲ ፕሮሊግ ና አልሂላልን ሊቀላቀል እንደሚችል ዘገባዎች እያሳዩ ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የአርሰናል ደጋፊዎች ዩናይትድና ቶትንሃምን ተመልከቱ ብሏል ጆኮል። የቀድሞ እንግሊዛዊ ተጫዋች ጆኮል የአርሰናል ደጋፊዎች አሰልጣኝ ሚካኤል አርቴታን እንዲታግሱ ጠይቋል። ሁላችሁም ተስፋ እንዳጣችሁ አውቃለሁ ያለው ጆኮል፣ ነገር ግን ቡድናችሁ ከአምስት ዓመታት በፊት የት እንደነበረ አስታውሱ በማለትም ነው የተናገረው። የአርሰናል ደጋፊዎች ማንቸስተር ዩናይትድና ቶትንሃምን ተመልከቱ የት እንዳሉ ሲልም የቀድሞ ተጫዋቹ ይገልጻል። አክለውም አሰልጣኝ ሚኬል አርቴታ የዝውር ገንዘብ ተዘጋጅቶለት አጥቂም ሊገዛለት ይገባዋል ሲልም ጭምር ነው ጆኮል የተናገረው። አርሰናል ማርቲን ዙቤሜንዲና ብሩኖ ጉማሬሽን የማስፈረም ፍላጎት አለው። በተለይም አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የብሩኖ ጉማሬሽ ትልቅ አድናቂ እንደሆነም ጭምር ነው ዘገባዎች እያሰፈሩ የሚገኙት። ማርቲን ዙቤሜንዲና ብሩኖ ጉማሬሽ በአንድ ዝውር ማምጣትም እጅግ ከባድ ነው ብሏል ቻርልስ ዋትስ። ጉማሬሽ እንደገና ስሙ ከአርሰናል ጋር ተያይዟል። ስለ ጉማሬሽ የተዘገበው ሁሉ አይቻለው፣ እናም በዚህ ደረጃ ነው የሚለውን ማረጋገጥ አልቻልከውም። የአንድሪያ ቤርታ መምጣት ከዚህ ቀደም ከአርሰናል ጋር የተገናኙ ብዙ ተጫዋቾችም ዳግም መመልከት እንደሚያስጀምረው እርግጠኛ ነ ሲል ይናገራል። አርሰናል ማርቲን ዙቤሜንዲን ለማስፈረም ጠንክሮ እየሰራ መሆኑን እናውቃለን። የአንድሪያ ቤርታ መምጣት ደግሞ ክለቡ በክረምቱ ስምምነቱን ለማጠናቀቅ እንደሚረዳው ተስፋ እናደርጋለን። የአጥቂ መስመሩን በሌሎች ተጫዋቾች ማጠናከር እንደሚያስፈልግም እየታወቀም፣ ሌላ ተመሳሳይ የመሀል ሜዳ ተጫዋችም ይመጣል ማለት ከባድ ነው። ጆርጂኒዮ ና ቶማስ ፓርቲ ይለቃሉ ተብሎ እንደሚጠበቅ አውቃለሁ። ነገር ግን ማርቲን ዙቤሜንዲና ብሩኖ ጉማሬሽን በተመሳሳይ የዝውውር መስኮት ማስፈረም የተጋንን ነገር ነው። ብሩኖ ልዩ ተጫዋች ነው፣ ነገር ግን ዴክላን ዋይስ አለ። እሱ በእርግጥም እንደሚያስፈልግ እርግጠኛ አይደለሁም። አርሰናል ሌላ የመሀል ሜዳ ተጫዋች ከፈለገ እንኳን የማርቲን ዴጋርድን ሸክም የሚያቃለል የአጥቂ አማካይ መሆን አለበት ብዬ አስባለሁ። እዚህ በቡድን ውስጥ በበቂ ሁኔታ አለ ብዬ የማላስበው ቦታ ነው። ባለፈው ክረምት ኤሚል ስሚዝ ሮው ና ፋቢዮ ቪዬራ እንዲለቁ ተደርገው አልተተኩም። ይሄ ደግሞ በኒያ ስቴት ስህተት ነበር። ይህ ካልተስተካከለ ሊታረም እፈልጋለሁ ሲልም ነው ቻርልስ ዋትስ ሐሳቡን የሰጠው። ሚኬል አርቴታ በዚያ ውደድ ድራማት እንዴት አርሰናል ሪያል ማድሪድን መርታት እንደሚችል ይናገራል። የመጀመሪያው ነገር ለሁለቱም ዙር ጨዋታዎች ወይም ደግሞ እግር ኳሳዊ ውድድሮች ለእያንዳንዱ ደቂቃ ዝግጁ ሆኖ መጠበቅ ይገባናል። ምንም ነገር ቢሆን እንዲወስዱት ወይም ደግሞ ክፍት ማድረግ የለብንም፣ ምክንያቱም ይወስዱታል እንጂ አይምሩንም። እናም ደግሞ ከፒኤስቪ አይንትሆቨን ጨዋታ ላይ የተቆጠሩብን ሁለት ጎሎች ምክንያትም በደንብ አይተናል። እናም ያለኛ ትልቅ ትምህርት ነው። በመጨረሻው ጨዋታ የሚወሰነው ፔናልቲ ቦክስ ውስጥ ባሉ እንቅስቃሴዎች በግል ጥበቦች ወይም ታለንቶች ግላዊ አቋቋም ወሳኝ ነው። እንዲሁም ደግሞ እጅግ በጣም ጠቃሚው ነገር በሜዳ ላይም በምንጫወትበት ሰዓት በስቴዲየም የሚፈጠረው የደጋፊዎችም ድባብ ለእኛ ወሳኝ ነው ሲል ይናገራል አሰልጣኝ ሚኬል አርቴታ። አርሰናል ለመጪው የዝውውር መስኮት 300 ሚሊየን ፓውንድ የዝውውር በጀት እንደሚኖረው ይጠበቃል ብሏል በኤን ጃኮብስ በመረጃው ላይ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ ከሰር ጂም ራትክሊፍ ጋር ያለኝ ግንኙነት ድንቅ ነው። ከጨዋታ በፊት ጭምር ከእርሳቸው ጋር በደንብ እናውራለን፣ ብሏል አሰልጣኝ ሩበን አሞሪ ሜዳ ላይ የምናሳየው ብቃትን ስትመለከቱ የሰሉ ትችቶች እንደምታቀርቡ እረዳለው። ነገር ግን እኛ ከዚህ የተሻለ ነገር ማድረግ እንደምንችል አምና አለው። አዲሱ ስቴዲየም እንደ መጫወቻ ቦታ ብቻ አይደለም። ይህ ድንቅ ስቴዲየም ነው፣ ብዙ ሰዎችን ማስተናገድ የሚችል ተደርጎም እቅዱ ተነድፏል። ይሄ የሆነበት ምክንያትም ይሄ ክለብ ከምናስበው በላይ እጅግ ትልቅ ስለሆነ ነው ሆኖም ግን አሁን ላይ ትኩረት ማድረግ ያለብን ባለንበት ወቅት ላይ እና ደግሞ እየተጫወትን ባለንበት ኦልትራፎርድ ስቴዲየም ላይ ነው ሲልም ይናገራል። የስቴዲየሙን ግንባታ የሚሰራ በራሱ የተዘጋጀ ትልቅ ተቋም አለ። ይህንን ስራ ለእነርሱን ተዋዋለን። የእኛ ትኩረት መሆን ያለበት አሁናዊ ውጤታችንን ማሻሻል ላይ ብቻ ነው። ቡድናችን ቢያሸንፍም ሆነ ቢሸንፍም፣ በእያንዳንዱ ጨዋታ ከቦርዱ ድጋፍ እንዳለኝ ይሰማኛል። እነርሱም ይሄ እንዲሰማኝም ይፈልጋሉ ሲልም ነው ሩበን አሞሪም የተናገረው። እኔ በጣም ግልጽ የሆንኩኝ ሰው ነኝ። ለራሴም ጭምር ግልጽና ታማኝ ነኝ። ስለዚህም ለዓላማ ደግሞ ጽኑ ነኝ። ማድረግ በምችላቸው ነገሮች ላይ ትልቅ እምነትም አለኝ። ሰዎች ከሚያወሩት ነገር በበለጠ ትኩረቴ የቡድኑ ውጤትን እንዴት አድርጌ ማሻሻል እንዳለብኝ በማሰብ ላይ ነው። የክለቡ ባለስልጣናት እኔ በዚህ ክለብ ለረጅም ጊዜ እንደምቆይ እንደሚፈልጉ አውቃለሁ። እኔም በሆን ከዚህ የተለየ ፍላጎት አይኖረኝም። ሆኖም ግን በእነዚህ ትልቅ ክለብ ውስጥም ለመቆየት ከፈለክ የግዱን ደግሞ ጨዋታዎችን እያሸነፍክ መጓዝ ይኖርብሃል። እንዴት መጫወት እንደምፈልግ አውቃለሁ። እቅዱ እጄ ላይ ነው የሚገኘው ምን ማድረግ እንዳለብኝና ምን አይነት ተጫዋቾች እንደሚያስፈልጉኝም ጠንቅቄ አውቃለሁ። ሆኖም ግን ይህንን ሁሉ ነገር በዝርዝሩ ለእናንተ መናገር አልችልም። እንደ አሰልጣኝ በሜዳ ላይም ሆነ ከሜዳ ውጪ እጅጉን እየተሻሻልኩኝ ነው። በራስመስ ሆይላንድ ዙሪያ ሰዎች መመልከት ያልቻሏቸው ነገሮች ያሉ የራስመስ ሆይላንድ ሩጫዎች ለጆሹዋ ዝርክዚ ትልቅም ክፍተት ይሰጣቸዋል። ከጨዋታው በፊትም በሰራናቸው ናቸው ልምምዶች ላይም ይህንን የጨዋታ እቅድ በደንብ ሰርተንበታል። ራስመስ ሆይሉንድ ማድረግ የሚችላቸውን ብዙ ነገሮች እንዳሉ አውቃለሁ። ሆኖም እርሱ ግብ እያስቆጠረ መሄድ አለበት። አሁን ላይ ግብ እያስቆጠረ ስላልሆነም የራስ መተማመኑ ወርዷል። ይህንን ማስተካከል ይገባናል ሲልም ነው አሰልጣኝ ሩበን አሞሪም የተናገረው። በማንቸስተር ዩናይትድ ቡድን ውስጥ መሪ ተጫዋቾች ያስፈልጉናል ብሏል። አሰልጣኝ ሩበን አሞሪ ማታያስ ደሊት በስብስባቸው ውስጥ ከሚገኙ መሪ ተጫዋቾች አንዱ መሆኑን ነው የሚገልጸው። ማታያስ ደሊት በቡድናችን ውስጥም ሌላኛው መሪ ተጫዋች ነው። እርሱ እንደ ብሩኖ አይነት መሪ አይደለም፣ ብሩኖን በተለየ መልኩ ግን ያግዛል። እንደ እርሱ አይነት ተጫዋቾች መኖራቸው ለቡድናችን ከፍተኛ ጥቅም የሚሰጥም ይሆናል ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪ ማንቸስተር ሲቲን የተመለከቱ መረጃዎችን የምናነሳበት ሰዓት ላይ እንገኛለን ውድ ቤተሰቦቻችን ኬቨን ደብሮይና ግብ ለመፍጠርና ለማስቆጠር በሚያደርጋቸው ነገሮች እንመሳሰላለን ይለናል። ከማንቸስተር ሲቲ ዋና ቡድን ጋር በሰለጠንኩበት ወቅትም ከእርሱ ባህርይ ብዙ ለመማር ጥረት አድርግ ያለው በየዕለቱ ከፍተኛ ትጋት ያደርጋል። እንደ እርሱ መምሰልን የማይፈልግ ሰው የለም። ይህ ትልቅ ክብር ነው። ዋናው ቡድን ዓለም ላይ ምርጡ ቡድን፣ ምርጦች ናቸው። በጣም አመስጋኝ ነኝ። በአካዳሚው ያለን ስልጠና ሁሉ በዋናው ቡድን ላይ የተመሰረተ ነው። ይህም ተጫዋቾች ወደ ላይ ለመድረስም እድል ሲያገኙ ዝግጁ እንዲሆኑ ለማድረግም ነው ሲል ይናገራል። ዲቫይን ሙካሳ ነው ይህንን ሀሳብ የሰጠው። የማንቸስተር ሲቲ ኢላማ የሆነው ብሩኖ ጉማረሽ ለቻምፒየንስ ሊግ ኒውካስል ዩናይትድ በቀጣዩ የውድድር ዓመት ካለ በቃም ከ67 ሚሊዮን ፓውንድ ሊለቅ እንደሚችል ቤን ጃኮብስ መረጃውን እያጋራም ይገኛል። ባየር ሌቨርኩዘኖች ፍሎሪያን ቬርትስን እንግዲህ ባየር ሚኒክ እና ማንቸስተር ሲቲ ፍላጎት ቢኖራቸውም የክለቡ እንግዲህ በክለቡ ያለው ኮንትራትን እንደሚያራዝም እምነት አለው ባየር ሌቨርኩዘን። ነገር ግን እነዚህ ትልልቅ ክለቦች ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴን እያደረጉ እንደሚገኙ በተለይ በጀርመን በጣም ተነባቢ የሚባለው ቢልድ የተባለው የመረጃ ምንጭም እየገለጸ ይገኛል። ጀረሚ ፍሪምፖንግ ለቀጣዩ እርምጃ ተዘጋጅቷል፣ እናም በክረምት ደግሞ ለመዘወር አቅዷል። ለእሱ ተመራጭ ሊጎችም ስፔንና እንግሊዝ ሲሆኑ፣ ማንቸስተር ሲቲ ደግሞ የተጫዋቹ ፈላጊ እንደሆነ ፕሌቲ ጎል መረጃውን አጋርቷል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ባርሴሎና እና ሪያል ማድሪድ በክረምቱ ከባየር ለቨርክዘን ይለቃል ተብሎ የሚጠበቀውን ጀረሚ ፍሬምፖንግን ይፈልጋሉ የሚል መረጃን ደግሞ ቲም ቶክ የተባለው የመረጃ ምንጭ ይዞ ብቅ እንዳለ ነው ዘገቦች የሚያሳዩት። ሪያል ማድሪድን ደግሞ እንመልከት። ሜንዲ ለምን ያክል ጊዜ ከሜዳ ይርቃል? በርካቶች የሚጠብቁት ነው። የሪያል ማድሪዱ የመስመር ተጫዋች ፌርላንድ ሜንዲ በትናንትናው የቻምፒየንስ ሊግ ጨዋታ ጉዳት አጋጥሞ ተቀይሮ መውጣቱ የሚታወስ ነው። አሁን ላይ ፌርላንድ ሜንዲ በጨዋታው ላይ የጡንቻ ጉዳት እንዳጋጠመው መረጋገጡን ክለቡ ይፋ አድርጓል። ይህንንም ተከትሎ ፌርላንድ ሜንዲ በጉዳቱ ምክንያት እስከ አንድ ወር ከሜዳ ሊርቅ እንደሚችል የተገለጸው። ፌርላንድ ሜንዲ በቀጣይ የቪያሪያል የሊጋኔስ የሪያል ሶሴዳድና የቫሌንሲያ ጨዋታዎችም ያመልጡታል ተብሎ ነው የሚጠበቀው። ሪያል ማድሪድ በቀጣይ ከአርሰናል ጋር በሚያደርገው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሜንዲ ወደ ሜዳ ይመለሳል ተብሎ የሚጠበቅበት ጊዜ እንደሆነ ዘገባዎቹ ያሳያሉ። ዩኤፋ ህጉን ለመቀየር ንግግር መጀመሩን ተገለጸ። የአውሮፓ እግር ኳስ ማህበር ሁሊያን አልቫሬስ ከትላንትና በስቲያ በጨዋታው ላይ የተሻረበት የመለያ ምት ትክክለኛ ውሳኔ መሆኑን ባወጣው ይፋዊ መግለጫ ላይ አረጋግጧል። አትሌቲኮ ማድሪድ የሁሊያን አልቫሬዝን መለያ ምት መሰረዝን ተከትሎ ለዩኤፋ ማብራሪያ መጠየቁ ተነግሯል። ዩኤፋ በበኩሉ ባወጣው ይፋዊ መግለጫ ንክኪው ያን ያክል ባይሆንም ጎሉ የተሻረው በሁለት እግሩ በመንካቱ ነው ብለዋል። ዩኤፋ ክሎም ጎሉ መሻሩ ትክክለኛ ውሳኔ ነው ያለ ሲሆን አሁን ባለው ህግ መሰረት ቫር ጣልቃ በመግባት ጎሉን ሰርዟል ሲልም ውሳኔው ትክክለኛነቱን አብራርቷል። ዩኤፋ በመግለጫው በፍጹም ቅጣት ምት ወቅትም እንዲተገበር ባወጣው የሁለት እግር መንካትን የሚከለክል ህግም እንዲቀር እንደሚፈልግ ጠቁመዋል። ሆን ተብሎ ታስቦበት በሁለት እግር በማይነካበት ወቅት ህጉ ተግባራዊ እንዳይሆንም ለማድረግ ከፊፋ እና ደግሞ ዓለም አቀፍ የእግር ኳስ ማህበር ቦርድም ጋር እንግዲህ ንግግር መጀመሩ ነው ዩኤፋ የገለጸው። ሪያል ማድሪድ እንግዲህ አትሌቲኮ ማድሪድን በመለያመት ሲያሸንፍ በቫር የተሻረው የሁሊያን አልቫሬዝ የመለያ መት ውሳኔ የብዙዎች መነጋገሪያ እንደነበር የሚታወስ ነው። የእንግዲህ ሁሊያን አልቫሬዝም ከዚህ ጋር በተያዘ ሀሳቡን ሰጥተዋል። በጨዋታው ላይ እስከ መጨረሻው ድረስ ያለንን ሰጥተን ከውድድሩ መሰናበታችን በጣም ያማል። አሁንም እንደ ቡድን ያለንን እሴቶች አሳይተናል። እናም ደግሞ እያንዳንዱን ጨዋታ ልዩ ያደርጉልን ደጋፊዎችን ማመስገን እፈልጋለሁ። በተጨማሪም ለሪያል ማድሪድ እንኳን ደስ አላችሁ ማለትም እፈልጋለሁ ሲልም ጭምር ነው ሁሊያን አልቫሬስ የተናገረው። በበርካታ የአውሮፓ ታላላቅ ክለቦች ራዳር ውስጥ የገባውና በቦርንመዝ አስደናቂ የውድድር ዓመትን እያሳለፈ የሚገኘው የ19 ዓመቱ የማልታ ተከላካይ ዲን ሆይችሰን ለሪያል ማድሪድ የመጫወት ህልም እንዳለው ዲያሪዮ አስ የተባለው የመረጃ ምንጭ አሁን ላይ ዘገባዎችን እያሰፈረ እንደሚገኝ መረጃዎች እየወጡ ይገኛሉ። የአትሌቲኮ ማድሪድ ደጋፊዎች በዚህ ሰዓት እየተሰማቸው ያለውን ስሜት እንዲሁም ብስጭታቸውን ተረድቻለሁ ነገር ግን በጨዋታው ላይ መሰጠት የነበረባቸው ለተጨማሪ ፍጹም ቅጣት ምቶች ባልተሰጡበት ሁኔታ እና ክላይመን ሌንግሌ በሰራው ጥፋት በቀይ ካርድ መውጣት ሲገባው ሳይሆን መቅረቱ በተፈጠረበት አጋጣሚ ላይ ስለ ታሪካዊ ዘርፊያም ማውራት ለኔ አስደናቂና አስቅኝ ይመስለኛል ብሏል። በተለይ ለማርካ የሚጽፈውና ለሪያል ማድሪድ ቅርብ ነው ተብሎ የሚታሰበው ጋዜጠኛ ራሞን አልቫሬስ ያወጣው መረጃ ነው። የሳምንቱ ምርጥ ተጫዋች ታውቋል። በሳምንቱ አጋማሽ በተደረጉ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥም የሳምንቱ ምርጥ ተጫዋች ተለይተዋል። በዚህ መሰረትም የፓሪስ ሰን ዠርሜን ግብ ጠባቂ ጂያንሉዊጂ ዶናሩማ የቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ዶና ሮማ፣ ፓሪስ ሰን ዠርሜን ሊቨርፑልን በመለያ ምት ባሸነፈበት ጨዋታ ጥሩ እንቅስቃሴ ሲያደርግ፣ እንዲሁም ደግሞ ሁለት የመለያ ምቶችንም በማዳን የጨዋታው ልዩነት ፈጣሪ ተጫዋችን እንደነበር ይታወሳል። በተጨማሪም የሳምንቱ ምርጥ 11 ስብስብ ይፋ የተደረገ ሲሆን እንግዲህ የተለያዩ ተጫዋቾችም በዚህ ዝርዝር ውስጥ መካተታቸውን የተገለጸው የአውሮፓ ቻምፒየንስ ሊግ በዚህ ሳምንት በተደረጉ ጨዋታዎችም እንግዲህ በርከት ያሉ ኮኮብ ተጫዋቾችን መመልከታችንን የምናስታውሰው ጉዳይ ነውና ከነዛ ተጫዋቾች መካከል ደግሞ እንግዲህ 11 ያክል ተጫዋቾችን በቋሚ አስተላለፍ ውስጥ ማውጣታቸው ነው፣ ዘገባዎች እያሳፈሩ የሚገኙት ትልልቅ ቡድኖች እንግዲህ ጨዋታቸውን ሲያደርጉ እንደነበር እናስታውሳለንና በዚህ ሳምንት በተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እንግዲህ ምርጥ 11ዱ ይፋ ሲደረግ በርከት ያሉ ተጫዋቾችን ያስመረጡ ቡድኖች ፓሪስ ሳን ዠርማን እና ቦሪሲያ ዶርትመንድ ናቸው። እያንዳንዳቸው ሁለት ሁለት ተጫዋቾችን ማስመረጥ ችለዋል። በግብ ጠባቂነት ጁአን ሎጂ ዶና ሩማ ነው መካተት የቻለ በተከላካይ ስፍራ ላይ ኑኖ ሜንዴስ ከፓሪስ ሰን ዠርሜን፣ አሴንሲዮ ከሪያል ማድሪድ፣ ኤምሪ ቻን ከቦሩሲያ ዶርትመንድ ና ደንዘል ደንፍሪስ ከኢንተር ሚላን ተካተዋል። በአማካይ ስፍራ ላይ ሮድሪጎ ዴፖል ከአትሌቲኮ ማድሪድ፣ ማርኮ አሴንሲዮ ከአስተን ቪላ ና ፔድሪ ከባርሴሎና መካተት ችለዋል። በአጥቂ መስመር ላይ ባየር ከቦሩሲያ ዶርትመንድ፣ ከዛ በተጨማሪ ሃሪኬን ከባየር ሚኒክ ና ራሂም ስተርሊንግ ከአርሰናል በዚህ ሳምንት ምርጥ 11 ውስጥ የተካተቱ ተጫዋቾች ናቸው። በአውሮፓም ቻምፒየንስ ሊግ ሌላኛው የምናነሳው ነጥብ ደግሞ ባየር ሚኒክ የወሳኝ ተጫዋቹን ኮንትራት ማራዘም መቻሉ ነው የተገለጸው። የቡንደስ ሊጋው ሀያል ክለብ ባየር ሚኒክ የወሳኝ የመሃል ሜዳ ተጫዋቹን ውል ማራዘማቸውን ይፋ አድርገዋል። ጀርመናዊው አማካይ ጆሹዋ ኬሚች በባየር ሚኒክ ቤት እስከ 2029 የውድድር ዘመንም ድረስ ለመቆየት ፊርማውን ማኖሩ ነው ይፋ የሆነው። የ30 ዓመቱ ጆሹዋ ኬሚች በባየር ሚኒክ ቤት ያለው ውል በዓመቱ መጨረሻ እንደሚጠናቀቅ የሚታወቅ ሲሆን በሌሎች ክለቦችም ሲፈለግ ነበር። ባየር ሚኒክ አላሜን ለማሳካት ምርጥ ቦታ ነው። እዚህ ደስተኛ ነኝ። ያልጨረስኩትም ነገር አለ ሲል ነው እንግዲህ ከፊርማ በኋላ ጆሽዋ ኬሚች ሀሳቡን የሰጠው። ፈረንሳይ ስብስቧን ይፋ አድርጋለች። በአሰልጣኝ ዲሬዴሾ የሚመራው የፈረንሳይ ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ የሩብ ፍጻሜ ጨዋታ ስብስቡን ይፋ አድርጓል። የብሔራዊ ቡድኑ አምበል ኬሊያን ኤምባፔ ወደ ስብስቡ መመለሱ ተገልጿል። የፓሪስ ሰን ዠርሜኖች የፊት መስመር ተጫዋች የሆነው ዲዛይር ደዌ ለመጀመሪያ ጊዜ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለታል። ፈረንሳይ በቀጣይ ከክሮኤሽያ ጋር የኔሽንስ ሊግ ጨዋታዋን እንደምታደርግ ነው የወጣው መርሃ ግብር የሚያሳየው። በዚህ መሰረትም የተጠሩ ተጫዋቾችን እንዲሁ ለመግለጽ ያክል ለፈረንሳይ ስብስብ በግብ ጠባቂነት ቻቬልየር ማይጋን እና ሳምባ የተመረጡ ሶስቱ ግብ ጠባቂዎች ናቸው። በተከላካይ ስፍራ ላይ ክላውስስ፣ ሉካ ዲኘ፣ ቲዮ ሄርናንዴዝ፣ ኢብራሂማ ኮናቴ፣ ሁሊያስ ኩንዴ፣ ቤንጃሚን ፓቫር፣ ዊሊያም ሳሊባ እና ዳዮት ኦፕ ካሚካኖ በተከላካይ ስፍራ ላይ የተመረጡ ተጫዋቾች ናቸው። በአማካይ ስፍራ ላይ ኤድዋርዶ ካማቪንጋ፣ ማቴዮ ጎንዶዚ፣ እንዲሁ ኮኔ፣ አድሪያን ራቢዮ፣ ኦሪዮል ሹዋሜኒ እና ዋረን ዛየር ኤሚሪ የተመረጡ የአማካይ ስፍራ ተጫዋቾች ናቸው። በአጥቂ ቦታ ላይ ብራድሊ ባርኮላ፣ ኦዝማን ዴምቤሌ፣ ዴዛየር ዶዌ፣ ራንዳል ኮሎ ሞአኒ፣ ኬሊያን ምባፔ፣ ሚኬል ኦሊሴ እና ማርከስ ቱራ የተመረጡ ተጫዋቾች እንደሆኑ ነው የወጣላቸው ስብስብ ይፋ የሚያደርገው። ጀርመንም እንዲሁ ስብስቧን ይፋ አድርጋለች። በአሰልጣኝ ጁሊያን ናግልስመን የሚመራው የጀርመን ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ ሩብ ፍጻሜ ጨዋታዎች ስብስቡን ይፋ አድርጓል። ስብስቡ ይፋ ሲደረግም ካሪም አዲሚና ሊዮን ጎሬትስካ በብሔራዊ ቡድኑ በድጋሚ ጥሪ ቀርቦላቸዋል። የኢንተር ሚላኑ የኋላ መስመር ተጫዋች የሆነው ያን ኡሪል ቤሴከም ለመጀመሪያ ጊዜ ለጀርመን ብሔራዊ ቡድን ጥሪ ቀርቦለታል። የማይንዙ አማካይ ናዴም ከአምስት ዓመታት ቆይታ በኋላ የጀርመን ብሔራዊ ቡድን ጥሪ ደርሶታል። ጀርመን መቀጣይ ከጣሊያን ጋር ተጠባቂ የኔሽንስ ሊግ የሩ ፍጻሜ የመልስ ጨዋታዋን የምታደርግነው የምታደርግ ነው የሚሆነው። በግብ ጠባቂነት ቦማን ኑቤል እና እንዲሁ ደግሞ ስቴፈን ኦርቴጋ የተመረጡ ግብ ጠባቂዎች ናቸው። በአማካይ ስፍራ ላይ ያን ኦሬል ቢሴክ፣ ጆሹዋ ኬሜች፣ ሩበን ኮች እንዲሁ ማክሲሚሊያን ዴቪድ ሮም፣ አንቶኒ ሩዲገር፣ ኒኮ ሾልተ ቤክ እና ጆናታንታ የተመረጡ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ካሪም አዲየሚ፣ ናዲም አሚሪ፣ ሮበርት አንድሪች፣ ሊዮን ጎሬትስካ፣ ፓስካል ግሮብ፣ ጄሚ እንዲሁ ደግሞ ጄማል ሙሴላ፣ ሊሮይ ዛኔ ና አንጌሎ ስቲለር የተመረጡ ተጫዋቾች ናቸው። በአጥቂ ስፍራ ላይ ጆናታን ቡርካት፣ ቲም እንዲሁ ደግሞ ዴኒስ ኡንዳፍ የተመረጡ ተጫዋቾች እንደሆኑ ነው የወጣው መርሃ ገበር የሚያሳየው። ወሳኝ የሚባሉ ተጫዋቾቻቸውን እንግዲህ በጉዳት ምክንያት ማጣታቸውን እናስታውሳለን። የጀርመን ብሔራዊ ቡድን ነ ካይ ሃቨርትስ የሉም ከዛ በተጨማሪ ደግሞ እንዲሁም ወሳኝ የሚባለው ተጫዋቻቸው ጭምር የባየር ለቨርኩሰን ፍሎሪያን ቨርትስም በጉዳያት ምክንያት በዚህ ስብስብ ውስጥ እንዳልተካተተም የተመለከትነው ጉዳይ ነው። እነዚህን ወሳኝ ተጫዋቾቹን ሳይዝ ነው የጀርመን ብሔራዊ ቡድን በቀጣይ በኔሽንስ ሊግ ጨዋታውን የሚያደርገው። ወደ ሪያል ማድሪድ እየቀረበ ያለው ከባድ ችግር የሪያል ማድሪድ ቡድን በበርካታ ተጫዋቾች መካከል ከፍተኛ የሆነ የረጅም ጊዜ ችግር ሊያመጣ የሚችል ጉዳይ ገጥሞታል። ሪያል ማድሪድ የቅርብ የላ ሊጋ ካደረጋቸው ጨዋታዎች አሳሳቢ ሁኔታዎች ገጥመውታል። ቡድኑ ከፍተኛውን ቦታ ላይ አጥቷል። እናም ደግሞ ለዚህ ችግር በጣም ከሚታወቁት ምክንያቶች አንዱ በቪኒሲዮስ ጁኒየርና በኬሊያን ምባፔ መካከል ያለው አለመግባባት ነው ያሉ በርካታ ዘገባዎች። ሁለቱ አጥቂዎች በሜዳ ላይ መስማማት ያልቻሉ የሚመስሉ በመሆናቸው የቡድኑን እንቅስቃሴ በእጅጉ ጎርተውታል፣ ይላል ጋዜጠኛ አንቷን ሜና ለካንዴናሴር በሰጠው አስተያየት ላይ ለሁለቱ ተጫዋቾች መካከል ያለው ግንኙነት በአደባባይ እንደተገለጸው ጥሩ እንዳልሆነ ገልጿል። ተጨባጭ ያልሆነ ግንኙነት አላቸው፣ በሜዳ ላይ መተጋገዝ አይፈልጉም። የሁለቱ ተጫዋቾች ጉዳይ በቡድኑ አጨዋወት ላይም በግልጽ ይታያል ሲል ይናገራል። ከራዮ ቫይካኖ ጋር በተደረገው ጨዋታ ሁለቱ ከቡድን ስራ ይልቅ የግለሰብ ጨዋታን በመምረጥ ራስ ወዳድነታቸውን ለመተው ፍቃደኛ እንዳልሆኑ ግልጽ ነበር። አሁን በሳንቲያጎ ቤርናቢዩ መልበሻ ክፍል ውስጥ ሁለቱ ተጫዋቾች ተፋጠዋል። ግጭቱ ከሜዳ ላይ እንቅስቃሴ ጋር በተያዘ ብቻ ሳይሆነ ከውልም ጋርም የተያዘ ነው። ቪኒሲስ ጁኒየር ከኤምባፔ መምጣት ጀምሮ በክለብ ውስጥም ያለውን ጠቀሜታ እንደጠፋ ይሰማዋል። እናም ኮንትራቱንም ለማደስ ፍላጎቱም ወርዷል። ሳዑዲ አረቢያዎች ለቪኒሲስ ጁኒየር ትልቅ ኮንትራት አቅርበዋል። ማድሪድ ለቪኒሲስ ጁኒየር ደሞዞን ከፈረንሳዩ የፊት መስመር አጥቂ ጋርም ማመጣጠን ካልቻለ የወደፊት ህይወቱን እንደገና እንዲያስብም ያደርገዋል። አንቾሎቲ ሁለቱንም በእቅድ ውስጥ ለማስማማት ሞክረዋል። ነገር ግን በታክቲክ ጉዳይ አብሮ መቀጠል እንዳልፈለጉ የሚያሳዩ ዘገባዎች ናቸው አሁን ላይ እየወጡ የሚገኙትና ያም ለሪያል ማድሪድ ትልቅ ስጋት ሊሆን እንደሚችል ጭምር ነው ዘገባዎች እያሰፈሩ እንዲሁ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋኔን ለእናንተ ለማቅረብ ወዳለሁ ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት ከናንተ ጋር የምንገናኝበትን ፕሮግራም ይዘን እንመጣለን። ስለምታረምጡ ን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ እጅግ ከልብ አድርገን ነው ምናመሰግነው። ፏድ ባህሩ ነበርኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።